የተለያዩ ባለስልጣናትን ስታመላለስ የነበረች ሄሊኮፕተር የሞደቋን ዜና ዘግበንላችሁ ነበርና በዛ ዜና ላይ የተለያዩ ሰዎች የተለያዩ አስተያየት ሰጡ ይገኛሉ። እኛ ግን ትክክለኛው መረጃ የደረሰን ያጣራነው መረጃ ዘግበናል። አንዳንዶች የሞተ ባለስልጣናት ሬሳ የሚያሳዩ ሰዎች ተመልክተናል። አንዳንድ ሰዎች የቆሰሉ አሉ ብዙ ብዙ ነገር በማህበራዊ ሚዲያዎች እያስወሩ ነውና ወደኛ ደግሞ እየደወሉ እንደ ዘሀበሻ እናንተ ዋሻቹ እንደ ምናምን ይላሉ። እኛም ያለውን ነገር ነው የዘገብነው። የሆነውን ነገር ምንድነው? ሄሊኮፕተሩ መጀመሪያ የጦር ሄሊኮፕተር ነው። እንደሚታወቀው ደግሞ በአማራ ክልል ባለው ችግር የተነሳ ባለስልጣናት በኮብራ እንደለመዱት የመዘዋወር ነገር ስለሌለ በአሁን ሰዓት ላይ ከደን ሀንሳር ለትንሿም ጉዞ ከወረዳ ወረዳም የሚሄዱት በጦር ሄሊኮፕተር ነው፣ ወይም ደግሞ አንዳንድ ጊዜ በሌሎች ሄሊኮፕተሮች ሊከራዩ ይችላሉ። ግን በአብዛኛው በጦር ሄሊኮፕተር ነው የሚንቀሳቀሱትና እነዚህ ባለስልጣናትም ከፕሬዚዳንቱ ጨምሮ የፌዴሬሽን ምክር ቤት አፈጉባኤ አገኘው ተሻገር እንደዚሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሆነ ሌሎች ባለስልጣናት ከጎንደር የነበራቸውን የጎንደር ዩኒቨርሲቲ ፕሮጀክቶችን ይመርቃሉ ተብሎ ነበር የሄዱት፣ ስራ ያስጀምራሉ ተብሎ ከዛ ሲመለሱ ጎርጎራ ያርፉ ነበረ ይመስለኛል። እንደዛ ነው። ወደ ጎርጎራ ግን ሲመለሱ ይቺ ሄሊኮፕተር መጀመሪያ ፕሬዚዳንቱን አድርሳ ሄደች። በሁለተኛው ወደ 1 ሰዓት ከ45 አካባቢ ስትመለስ በማረፍ ላይ እያለች እዚህ ጎርጎራ አንተ ላይ ሪዞርቱ ላይ ክብ ነገር አለች የሄሊኮፕተር ማቆሚያ፣ እና በዛ ሄሊኮፕተር ማቆሚያ ጋር ስትደርስ ከሆነ ነገር ጋር ተጋጅታ ሄሊኮፕተሯ ክንፏ ተመቶ ወደቀች ነው። እኛ የደረሰን መረጃ ከ3 የተለያዩ ምንጮች አጣርተንም የዘገብ ነው ይሄንን። በዚህ ሄሊኮፕተር ውስጥ ወደ 19 ባለስልጣናት፣ ጋዜጠኞችና የተለያዩ ሰዎች ተጭነው ነበረ። ከነዚህ መካከልም ደግሞ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና የፌዴሬሽን ምክር ቤት የዛፈ ጉባኤ አገኘው ተሻገረና የተለያዩ ባለስልጣናት በዛ ሄሊኮፕተሮች ነበር ከጋዜጠኞች ጋር ማለት ነው። ሄሊኮፕተሯ በወደቀችበት ጊዜ ላይ እያረፈች ስለነበረ ጉዳቱ ከፍተኛ አልነበረ። ምክንያቱም ከአየር ላይ ቢወድቁ ኖሮ አደጋው ከባድ ሊሆን ይችል ነበር። በምንጮቻችን እንደነገሩን ከሆነ በሰው ቁመት የሚያክል ርቀት ላይ ባለችበት ሰዓት ነው ሄሊኮፕተር የወደቀችውና በዚህ የተነሳ አብዛኛዎቹ ባለስልጣን ዝም ብሎ የትከሻ ወለም ማለት እንደዚህም ቀለቀለ ያሉ ነገሮች ናቸው ይደረሱባቸው። በጣም ከባድ ከተባለ ከባድም አይደለም ግን፣ ከነሱ ከደረሰባቸው አካላዊ ጉዳት የመፈንከታ ተጋ የደረሰባት አንድ ጋዜጠኛ ብቻ ነች። ከዛ በተረፈ ሄሊኮፕተሩ ጋየ፣ ወደቀ፣ ባለስልጣን ሞት የሚለው ነገር እኛ እስካለን መረጃ ድረስ እስካጣራ ነው ውሸት ነው። አንድ ጊዜ ፀሐይ ዮሐንስ የተናገረው ቃለ ምልልስ ኢትዮጵስ ጋዜጣ ላይ ሀገር ቤት እያለሁ የተናገረው ነገር አለና አንዲት የጡጦ ጫፍ እንትል ላይ ወድቃ ተገኘች አለ ሀብተ ጎርጊስ ድልድይ ላይና አንድ ሰው ቸኩሎ ተመለከታትና ወደ ፒያሳ አካባቢ ጋር ሲደርስ ጣት ወድቆኮ አገኘው ብሎ አወራ። ከዛ በኋላ ያን ደግሞ ፒያሳ ጋር የሰማው ሰው ወደ አራት ኪሎ በሬ ሲደርስ እጅ ሆነ። ወደ መስቀል አደባባይ ሲደርስ ወሬው ሰውነት ተጨመረበትና ቦሌ ሲደርስ ወሬው ሰው ሞቶ ተገኘ የሚል ነገር ተናግሮ አስታውሳለና፣ ዋናው የወሬው መነሻ ሄሊኮፕተሩ ሊያርፍ ሲል አዎ፣ በደረሰበት አደጋ እንደ ምንጮቻችን መረጃ ማለት ነው ወድቋል ግን የሞተ ሰው የለም የተጎዳ ሰውም የለም ሁሉም ወዲያውኑ ህክምና አይተው እንደሄዱ ነው ምንጮቻችን የነገሩን ስለዚህ የዘሀበሻ መረጃ ውሸት ነው ስህተት ነው ምናምን የምትሉ ሰዎች እነዚህ ባለስልጣናት ሞቱ ተብሎ ዛሬ በተለያዩ ነገሮች የሚወራባቸው ሰዎች ነገ በቴሌቪዥን የሚታዩ ናቸው ነገ የልማት የልማት ምናምን ጎበኙ ምናምን ሲባል የምትሏቸው ናቸውና ነገ ጠዋት የሚያሳፍር ነገር አንሰራም ዜና ደግሞ ታሪክ ነው ዛሬ ነው ዜና የሚሆነው፣ ነገ ታሪክ ነው የሚሆነው። ስለዚህ በጣም በጥንቃቄ ለመስራት የምንሞክረው ይሄን የምናደርገው ደግሞ የእኛን ተከታዮች አምነውን ዛሀበሻን አምናለሁ ብለው የሚያምኑ ሰዎች ስለምናከብር ነው። ትክክለኛውን ነገር አመተን የሆነው ይሄ ነው ያለሆነው ደግሞ አልሆነም ብለን የምንዘግበው እንዲህ። ከዛ በተረፈ እኛ ምንም አይነት የፖለቲካ አላማ የለንም የምንም ነገር የለም። አላማችን ብቻ ዋናው ነገር መረጃው ለህዝብ ድረስ ትክክለኛ መረጃ። ስለዚህ ከዛ ኮጋ ተመልከቱት። ሆን ብላቸው ለማስተባበል ነው፣ እንደዚህ ለማድረግ ነው። ሞተዋል፣ ኮማ ውስጥ ናቸው፣ እንደዚህ ናቸው። ለነገ ጠዋት ለሚጋለጥ ነገር አይጠቅምም። በተለይ ደግሞ አሁን ያለንበት ዘመን የሶሻል ሚዲያ ዘመን ነው። እንደዚህ ብለን ባወራንበት ሰዓት ላይ ያ ባለስልጣን ወይም ለሞት የተባለው ሰው በማህበራዊ ሚዲያ ትዊተሩ በፌስቡክም ላይ ወጥቶ አለው የሚልበት ዘመን ላይ ያለ ነው። እናም ከፍተኛ ጥንቃቄ የሚፈልግ ነገር ነው። ድሮ አገር ቤት እኛም የጋዜጣ ስራ ስንሰራ ነገሮችን ለማጣራት ሳምንታት ሊፈሱ ይችላሉ። አሁን ግን ሰከንድ ላይ ሰውየው ወጥቶ ሊያስተባብል በሚችልበት ሁኔታ ላይ መዋሸትም ወይም ደግሞ ሌላ ነገር አድርጎ ማቅረብም የሚገባ አይመስለኝም። ግን ትልቁ ቁም ነገር አዎ ሄሊኮፕተር ወድቋል፣ የሞተ ሰው የለም። ከዝምብሎ ትከሻ ወለም ከማለት እና እንትን ከማለት ውጪ የደረሰ ጉዳት የለም። ምክንያቱም ቀደም እንዳልኳችሁ ሄሊኮፕተሩ የደረሰበት አደጋ ያን አደጋ የደረሰበት ሊያርፍ ሲል በሰው ቁመት እና በጣም ቅርብ ነው ለማረፍ ስለዚህ ይሄን ያክል አይደለም እና በዚህ እንዲታይ ነው የምንፈልገው ብዙ ሰዎች ግን እየደወላችሁ ሰው ሞቷል ምናምን የምትሉ ነገሮችን መረጃው ይሄ ነው እነዛ ሰዎች ሞቱ የተባሉ ሰዎች ደግሞ ነገ ከነጎዲያ በሚዲያ ስታያቸው የሚፈጠረውን ነገር እናንተ ትፈርዳላችሁ ማለት ነው። ስለዚህ ሁሌ እንደምንለው ዛሀበሻ እውነት ያሸንፋል። ስለ እውነቱ ብቻ እንዘግባለን። የተሰዓትን ነገር ካቀረብን ከዚህ በፊት ሳስተ እናቃለን፣ ይቅርታ ጠይቀን እናቃለን። ይሄ ግን ያጣራውን ነገር ዘግበናል። ነገ